ቱሪስቶች ይንቀሳቀሳሉ። ከአምና አንጻር ካልተኛ ለውጥቷል ባም ደካም በቱሪስት ፍሰት በነዘዘር እድገት ካመጡ አገሮች በቀዳሚ ኢትዮጵያ ተቀምጣለች። ያለው እድገት ሲታይ ቀዳሚ ስፍራ ይይዛለች። የሰርቪስ የሚሰጡ አገልግሎት ያለበት እንደገን ሁለት በጣም ጠቃሚ ጉዳዮች በግርድፉ አንደኛው በቀበሌ ደረጃ መንግስት ፈንክሽናል ይሆን ቀበሌ ለማጠናከር በቅርቡ በምዕራብ ሸዋ አንድ ቀበሌ ጉብኝት እጅግ ተስፋ ሰጪ ጅማሮ አይተናል። የዚያ ቀበሌ ሊቀመንበር በቢሮው ውስጥ የተለጠፈ መረጃዎች አሉት በሱ ቀበሌ ስንት አባወራ እንዳለ፣ ስንት ወንድ ስንት ሴት እንዳለ፣ ስንት ምንጭ እንዳለ፣ ስንት ዛፎች እንዳሉ፣ ምን ምን እንደሚመረት በስንት ሄክታር እንደሚመረት ስለ ቀበሌው ልማት የሚያስፈልጉ በቂ የሚባል ዳታዎች ለጥፎ ይዟል። የሰው ሰው ያውቃል፣ የከብት ያውቃል፣ የበሬ ቁጥር ያውቃል። ምን ያክል ዶሮዎች ቀን እየተራፈ ያውቃል። በዚያ ቀበሌ ነው። በሁሉም ቀበሌዎች፣ በሁሉም ወረዳዎች፣ በሁሉም ዞኖች በዚያ ልክ የተመለሱ እንደሆነ ኢትዮጵያ ውስጥ ያለው የዳታ ጫወታ የቁጥር ጫወታ ከመሰረቱ የሚቀይርና የሕዝብን የመገልገል መሻት ለማሟላት ማለት በእጅጉ የሚያግዝ ጅማሮ ስራ ነው። ይህ ቀበሌ በብዙ ዞኖች እየተስፋፋ እንዳለ አውቃለሁ። በመላ ኢትዮጵያ ግን ቀበሌ ላይ ሰርቪስ የሚያስችል መንግስት መገንባት ቀዳሚ ትኩረት ተደርጎ

የስራ ጅማሮ ሰርቪስ እና በፕላን ኮሚሽን ሌሎች ተቋማት ሰፋፊ ስራዎች እየተሰሩ ያሉት በይፋ ስራ መሶብ የተሰኘው በሀገራችን ባህል እንጀራ ልዩ ልዩ የሚቀርቡበት ባህል ስላለ አሁን የሚጀምረው ብቻ ለስምንት ሚኒስትሪ እና ለሃያ በላይ ሰርቪስ ነው። ቀስ ቀስ እያለ ሁሉ ሚኒስትሮች ከአንድ ሰርቪስ ከአንድ ቦታ ሰርቪስ ፕሮቫይድ ማድረግ እንዲችሉ የሚያስችል ስለሆነ ሰው የድካ ለማውጣት ሲል ምስል ገቢ ለመክፈል ገቢዎች ብር ለማውጣት ባንክ መሄድ በቱ ከአንድ አካባቢ የሚፈልገውን ሰርቪስ ለማግኘት ለሚሰጥ፣ በብዙ ሀገራት ስናየው ስንቀናበት የነበረ በሀገራችን ሲስተሙ በልጆቻችን ተገንብቶ ቦታ ተዘጋጅቶ ስልጠና ተሰጥቶ ስራ ለመጀመር በዚህ ላይ ያለ ሲሆን ስራስራስ የተከበሩ የምክር ቤት አባላት እንደሚያውቁት ተስፋ አለኝ። ለመላው ትልቅ ስራ ነው። በሲስተም ታግዞ ቨርቹዋሊ ሰርቪስ መስጠት የሚያስችል አቅም እየፈጠረ ከሄደ ያ አቅም ሙሉ በሙሉ በሀገር ውስጥ እየተሰራ ስለሆነ እያደገ ስለሚሄድ ከሰርቪስ ጋር ያዩ የሚነሱ ጥያቄዎች፣ ስሞታዎች እየተቀረፉ እንደ ሌላው ዓለም ከረጠቀን ተፋደሩ አገዘት የሚያስችል አቅም እየፈጠረ እንሄዳለን እንሄዳለን ማለት በግብርና በኢንዱስትሪ በሰርቪስ ደምረን ስንመለከት ዘንድሮ ዘምሮ ነው የስምንት ነጥብ አራት ፐርሰንት እድገት ካለምን ምጥር ከዚያ በላይ ልናሳካ እንደምንችል ያለፈው ስምንት ወራት ወራት ውጤቶች ያመለክታል ገቢ ገቢ ስንመለከት ባለፉት ስምንት ወራት ከአምስት ቢሊየን ብር በላይ ገቢ ተሰብስቧል ይህ ገቢ በንጽህት ጥሩ የሚባል ቢሆንም ከውጭ አንጻር ግን ቀደም ሲል በእናንተ

ከኬንያ በግማሽ ከጂዲፒያችን ነው ገቢ የምንሰበስበው እና ጫና የሚለው ጉዳይ አብሮ ይቀጥል የሚያስብ ቢሆንም አሁንም ኢትዮጵያ ከብዙ አፍሪካ አገራት አንጻር ከጂዲፒዋ የሚሰበሰበው ገቢ ዝቅተኛ መሆኑን ሁሉም በወጉ ሊገነዘበው የሚገባ ጉዳይ ይሆናል። ከዕዳ አንጻር ባለፈው የደረሰን በተመለከተ ገልጬ ነበር። አሁን አዲሱ ልገልጽላችሁ እንፈልገውና የተከበረው ምክር ቤት ቢያድ ቢያድ የሚሆነው ከዘንድሮ የማጠቃለያ ወደ ማሻሻያ በነበረው ድርድር የዕዳ ሽግሽግ ለማካሄድ ባለፈው ራስ ተራድር ቆይተናል። አሁን ወደ መቋጫው ደርሷል። በዚያም የዕዳ ሽግሽግ ኢትዮጵያ 3.5 ቢሊዮን ዶላር ገደማ ገንዘብ ሴቭ አድርጋለች። ባለፈው ዘመናት አላግባብ ኮሜርሻል ሎን

አሁንም የእኛ አቋም የዳስ ረዛን ረዛን ረጋለብ አላግባብ እዳዎች በአፍሪካ ተጭነዋል። ይሆን እነዚህ ተደምረው ሲታይ አንዱ የኢትዮጵያ ማክሮ ኢኮኖሚክስ ችግር የነበረው ሪዘርቭ ነው። የኢትዮጵያ ሪዘርቭ ውስን ነበር። የተከበረ ምክር ቤት ዝርዝሩን ከመከታቸው ጋር እንዲነጋገርች፣ በጥቅሉ ግን 2011 ኢትዮጵያ ከነበራት ሪዘርቭ ከእጥፍ በላይ ዛሬ አላት። ከእጥፍ በላይ ሪዘርቭ ይዘናል። ከእጥፍ በላይ መሆኑን ብቻ በኢትዮጵያ ታሪክ ውስጥ ባለፉት መቶ አመታት ዛሬ ኢትዮጵያ ያላት ሪዘርቭ ይዛ አታውቅም። ይሄ ትልቅ መጣና ፎይታ ነው። የማይጠበቁ ጉዳዮች ያጋጥሙ ለተወሰነ ጊዜ ለውጭ ግብይት የሚያደርግ የውጭ ዛሬ እንደ ሀገር ማከማቸት ተቀማጭ ስለሆነ ከኤክስፖርት አንፃር ባለፉት ስምንት ወራት ከአምናውም ካቻምናው ከዛሬ አስራ ሁለቱ ከዛሬ አንሳ ሁለቱ የበለጠ ኤክስፖርት በስምንት ወር አድርገናል። የበለጠ ማለት አምና አመቱ ሙሉ ኤክስፖርት ካደረግነው በዚህ አመት ስምንት ወር ኤክስፖርት ካደረግነው ይበልጣል። በሚቀጥሉት አራት ወራት ወራት ይሄን በኢትዮጵያ ታሪኮች ለመጀመሪያ ጊዜ ከፍተኛ ይሄም በአስራ ሲቀመጥ ነው። አምቢሽን ከተባለው ጋር የተቀራረበ አፈጻጸም ነው። ከኮሚዲቲ በተጨማሪ ሰርቪስ ኤክስፖርት ሚሊዮን ዶላር

በተደጋጋሚ ባለፉት አመታት ለየት ያለ ሰርጀሪ ካንሰር አልሰራንም በስተቀር ጥረቶቻችን በሙሉ በኢንፍሌሽን ምክንያት ያሰኑ ያክል ስኬት ታማንዳም አርጎናል ስንል ነበር። በዚህ ዓመት ያለን ዜና የተቃረነ ነው። አምና ከነበረው ሀያ ዘጠኝ ፐርሰንት ገደማ አሁን በዚህ ወር አስራ አምስት ፐርሰንት ደርሷል። ይህ ትልቅ ድል ነው። በተሰራው ኢንተርቬንሽን ከፍተኛ ውጤት መጥቷል። ትሽላይ ምን ማለት ነው? በገንዘብ ፖሊሲ ማሻሻያው የበጀት ጉድለት ከብሔራዊ ባንክ የሚሟላበትን መጠን በመገደባችን ወደ ከሌላ የተሰው ገንዘብ ቁጥጥር ስለሚስራ ከተደረገበት ከዚያ ባሻገር የምርት ድጋፍ ስላለ በግብርናው በግብርና በተደረገው ኢንተርቬንሽን የሚያስገድድ ይችላል። በገበያ ስስር በተለይ ሰንዴይ ማርኬት ላይ አርሶ አደሩ በቀጥታ መጥተው ገበያ ላይ የሚያውላቸው ከባቢዎች አዲስ አበባም እንዳያችሁት በአንዳንድ ሴንተር ግንባታዎች ቀላል እና የማይባል ጠቀሜታ አስገኝቷል። ከዚያ ተጨማሪ ለጃጥሮች የማድማጋራት ጋራት ብዙ ቤተሰብ ብዙ ጎረቤት የሚጠቅም ተግባር ነው። እኛ ለምናጋራው ጥቅሙም በዛም ላይገባ ላይገባን ወቅት የተወሰነ ነገር የጾም ነገር ግን የዋጋ ንረት ሲቀንስ የፍጆት አቃውቅ ዋጋ በዚያው ልክ ማለት አይደለም። የዋጋ ንረት ቀነሰ ማለት የእድገት ማለት ማለት ነው ማለት የዋጋ ንረት መቀነስና የኑሮ አንድ አይደለም። እስካሁን ያለው ዋጋ በራሱ ገቢ ካላደገ ምርት ብዛት ካልተመረተ በራሱ አስቸጋሪ ሊሆን ይችላል። ነገር ግን ደብል ደብል ሰው ሰው ነው በከፍተኛ ደረጃ ጎማ የሚያደርገው ኢንፍሌሽንን ዜሮ ማድረግ እድገትን ዜሮ ማድረግ ማለት ባለበት ቦታ ኢንፍሌሽን አይቀርም። ኢንፍሌሽን ሸጋን ነው። ዳብል ዲጂት ሲሆን ሰው ገቢ በላይ ከሚያገኘው በላይ እድገት ስለሚኖረው በሰው ኑሮ ላይ ጫና ይፈጥራል። ያለ ማድረግ የሰው ገቢ ማሳደግ ዘንድሮ በደሞዝ ጭማሪ በተለይ ዝቅተኛ ገቢ ዝቅተኛ ደሞዝ ያላቸው ሰዎች እስከ 300% ድረስ ጭማሪ ያለው በዚያ ምክንያት